እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 28 በዚህ ችለት የተመሰገነ ጻድቅ ንጉስ ቆስጠንጢኖስ አረፈ። ይህም ከእናቱ ከዕሌኒ ከአባቱ ከቁንስጣ የተወለደ ሲሆን እናቱ ክርስቲያናዊ፣ አባቱ አረማዊ ነው። ታዲያ እናቱ ከልጅነት ጀምራ የክርስትናን ትምህርት አስተማረችው። በመልካም አስተዳደግም እየመከረች እየገሰጸች አኖረችው። አባቱ ቁንስጣ ከሞተም በኋላ በአባቱ ወንበር ላይ ተቀመጠ። ከዚያም በኋላ ለአገሩ ሁሉ መልካም አስተዳደርን አደረገ። ለክርስቲያኖች ሁሉ የሚራራ ሆነ። ከዚያም በኋላ አብያተ ክርስቲያናት ይትረሃው አብያተ ጣዖታት ይታጸው፣ በማለት ማለት ቤተ ክርስቲያናት እንዲከፈቱ ለክርስቲያኖችም ሰላም እንዲሆን የጣዖት ቤቶች እንዲዘጉ አደረገ። ከዚያም በኋላ በሮም ሲገዛ የነበረው መክስሚያኖስ የሮምን ክርስቲያኖች እንደሚያስጨንቃቸው በሰማ ጊዜ ወደሱም ደብዳቤ በላኩለት መሰረት እንዴት አድርጎ ከእርሱ አገዛዝ ነፃን እንደሚያረጋቸው ሲያስብ ከቆየ በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ የብርሃንን መስቀል ልኮለት፣ በዚህ መስቀል ድል ታደርገዋለህ፣ በዚህ ምልክት ድል ታደርገዋለህ የሚል ቃል ወደ እርሱ መጥቶ እርሱም በወንበሩ ላይ ያንን የመስቀል ምልክት አደረገ። በወታደሮቹ ልብስ ላይ ሁሉ የመስቀልን ምልክት አደረገ። በጦሮቹም ሁሉ፣ በመዋጊዎቹ ሁሉ የጦር ምልክትን አደረገ። ከዚያም በኋላ መክሲሚያኖስን አሸነፈው። ከዚህም ቀጥሎ በሮማውያን ሁሉ ላይ ነገሰ። ሮምን ሁሉ መግዛት ጀመረ። ሮምን ሁሉ የክርስቲያን ሀገር አደረገ። ከዛ በፊት ሲጨቁኑ ሲጨቆኑ የነበሩትን ክርስቲያኖች ሁሉ ነጻ አወጣቸው። የቁስጥንጥንያ ጉባኤንን በማዘጋጀት ክርስቲያኖች፣ ትክክለኞቹ ኦርቶዶክስ ክርስቲያኖች አርዮሳውያንን እንዲወግዙ አደረገ። ከዚያም በኋላ ቤተ ክርስቲያንን በሰላም በሰናይ ሲያስተዳድር ከቆየም በኋላ መጋቢት 28 በዛሬቹ በዛሬቱ ዕለት በሰላም በሰናይ አረፈ። በእውነት የዚህ ጻድቅ ንጉስ ቆስጠንጢኖስ የእናቱ የዕሌኒ የቅድስት ዕሌኒ በረከታቸው ረዴታቸው አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።